የጽዱ ኢትዮጵያ ንቅናቄ ብክለትን በመከላከል ንጽህናው የተጠበቀ አካባቢ ለመፍጠር ያለመ ኢኒሽቲቭ ነው። ባለፈው ዓመትም ብክለት ይብቃ ውበት ንቃ በሚል በተሰራው የንቅናቄ ስራም ውጤት መመዝገብ ችሏል። የፌዴራል አካባቢ ጥበቃ ባለስልጣን የሚመራው ሁለተኛው ዙር የአካባቢ ብክለትን የመከላከል ሀገራዊ ንቅናቄ በአዲስ አበባ ከተማ በይፋ ተጀምሯል። በማስጀመሪያ መርሃ ግብሩ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የክልል ርዕሳነ መስተዳደሮችና ተጋባዥ እንግዶች ተገኝተዋል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊ ሴነሜ በዚህ ወቅት እንዳሉት ንቅናቄው በሁለቱ ከተማ አስተዳደሮችና በሁሉም ክልሎች ለተከታታይ ስድስት ወራት ይቀጥላል ብሏል። በሰኔ ወር የፕላስቲክ ብክለትን መከላከል፣ በሐምሌ ወር ላይ የአፈርና የውሃ ብክለትን መከላከል፣ በነሐሴ ወር ላይ የአየር ብክለትን መከላከል፣ በመስከረም ወር ላይ የቆሻሻ አያያዝና አወጋገድ ላይ ያተኮረ፣ በጥቅምት ወር ላይ ብዙ ያልተነገረለት ብዙ መወያየት የሚገባን የድምፅ ብክለትን መከላከል አንዱ ርዕስ ሆኖ ይቀጥላል። በህዳር ወር የአካባቢና ማህበራዊ ላይ ተጽዕኖ ግምገማ በሁሉም ፕሮጀክቶች በመንግስትም በግልም በሚለሙ ፕሮጀክቶች ተፈጻሚ እንዲሆን የሚያግዝ የያዘ ንቅናቄ ነው። ከግንቦት 30 ቀን 2017 ዓ ም ጀምሮ የሚተገበረው ይህ ፕሮጀክት የኬሚካልና የፕላስቲክ አወጋገድ ስርዓት ፈር የሚይዝበት ይሆናል። የተጀመረው የጽዱ ኢትዮጵያ ንቅናቄ ቅንጦት ሳይሆን አካባቢያዊ መብት መሆኑን የጠቀሱት ዳይሬክተሮም በዚህም በቀጥታ ከ15 ሚሊዮን በላይ ህዝብ ተሳታፊ ይሆናል ብለዋል። በዚህም ንቅናቄ ከ15 ሚሊዮን ህዝብ በላይ በገጽ ለገጽ እንዲሁም ከ50 ሚሊየን ህዝብ በላይ በሚዲያና በኢንፎርማል ኢንጌጅመንቶች ተሳታፊ እንዲሆኑ ይደረጋል። ጽዱ ኢትዮጵያን ባህል ማድረግ ንቅናቄ የአንድ ቀን ጉዳይ ሳይሆን የረዥም ጉዞ የማስጀመሪያ ቀን ነው። ለዚህም እውን መሆን የግሉ ዘርፍ፣ የሲቪክስ ማህበራት፣ የዓለም አቀፍ የልማት አጋሮች የአብረውን ጉዞ የሚጀምሩበት ቀን ነው። አረንጓዴ ኢትዮጵያን የመፍጠር እቅድ የአንድ ተቋም ኃላፊነት ብቻ ባለመሆኑ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ትምህርት ቤቶችና ሌሎች ተቋማትም የበኩላቸውን እንዲወጡም ጠይቀዋል። በዘርፉ በአዲስ አበባ ከተማ የመጣው ለውጥ አመርቂ ነው ያሉት የከተማ አስተዳደሩ ከንቲባ አዳነች አቤቤ ለጽዱ ለጽድ ኢትዮጵያ እውን መሆን የበኩላቸውን እየተወጡ ስለመሆኑ ተናግረዋል። ዘመናዊ ፍሳሽና የደረቅ ቆሻሻ አወጋገድ እንዲሁም የብክለት መከላከል ደንብ በማውጣት በተግባር ላይ አውለናል። በጽዱ ኢትዮጵያ ኢኒሼቲቭ 454 የህዝብ ንጽህና መጠበቂያ ወይም መጸዳጃ ቤቶችን ገንብተን ለህዝብ አገልግሎት ክፍት ማድረግ ችለናል። 15 ትልልቅና መካከለኛ ዘመናዊ የፍሳሽ ማጣሪያ ጣቢያዎችንም አጠናቀን ወደ አገልግሎት በማስገባታችን የከተማዋ ነዋሪዎችም ሆኑ በታችኛው ተፋሰስ የሚኖሩ ነዋሪዎች ከሚደርስባቸውም የብክለት ችግርና አደጋ ለመታደግ ተችሏል። በኮሊደር ለማስረውም የህጻናት መጫወቻ መዝናኛ ስፍራዎች፣ የእግረኛ መንገዶች፣ የሳይክል መንገዶችና መሰል ተግባራት ላይ ዘመን ተሻጋሪ ስራም እየተሰራ ነው ብለዋል። ነገር ግን አሁንም ቀሪ ስራዎችን ለመተግበር ተጨማሪ ጥረት ይጠይቃልም ነው ያሉት። ይህ መልካም ጅማሮ እንደ ተጠበቀ ሆኖ የደረቅ ቆሻሻ አወጋገር ስርዓት፣ ቆሻሻን በየቦታው የመጣል ያልተሻሻለ ባህል፣ በየቦታው መጸዳዳትና የድምጽ ብክለት መከላከል ላይ ገና የባህል ለውጥ ስላላመጣን የህዝቡን ባለቤትነትና ተሳትፎ በማሳደግ ከዚህ በላይ ጥረታችንን እንቀጥላለን። የአየር ንብረት ለውጥ አሁን ላይ የዓለም ፈተና እየሆነ በመምጣቱም ጽዱ ኢትዮጵያና የአረንጓዴ አሻራን መተግበር አማራጭ የሌለው ስለመሆኑ ተመላክቷል። መርሃ ግብሩን በይፋ ያስጀመሩት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ። የጽዱ ኢትዮጵያ መርሃ ግብር ጤናማ ትውልድን በመፍጠር መልካም ገጽታን የሚገነባናም የኢንቨስትመንት የቱሪዝምና የዲፕሎማሲ ሀገራዊ ጥቅሞችን የሚያስጠብቅ ነው ብለዋል። በንቅናቄውም ትኩረት የሚሰጣቸውን ነጥቦች ጠቃቅሰዋል። የጽዳት ባህል ከልጅነት ጀምሮ እንዲያዝ የሚያስችልና የአካይን ንጽህና መጠበቅ የዜጎች የዕለት ተዕለት ግዴታቸው እንደሆነ በጥልቅ የሚያሰርጽ የትምህርትና የግንዛቤ ማስጨበጫ መርሃ ግብርን በስፋት መተግበር ያስፈልጋል። ሁለተኛው የማህበረሰብ ተሳትፎን ማጎልበት። የሀገር ሽማግሌዎች፣ የሃይማኖት ተቋማት፣ የመንግስት ተቋማት፣ የግል ዘርፍ፣ ተማሪዎች፣ መምህራን፣ ወጣቶችና ሴቶች፣ ተጽዕኖ ፈጣሪዎች፣ የሚዲያ ተቋማት፣ ዩኒቨርሲቲዎች፣ ሁሉም በመኖሪያው፣ በመስሪያው፣ በመማሪያው፣ በመዝናኛው ወዘተ አካባቢውን ጽዳት በጋራ የመጠበቅ ኃላፊነት እንዲሰማው የሚያደርግ ቋሚ ስርዓት ማበጀት ነው። ሶስተኛው የህግና የስርዓት ተገዥነትን ማጠናከር የአካባቢ ብክለትን ለመከላከልና ንጽህናን ለማበረታታት ጠንካራ ህጎችን በማውጣትና በአግባቡ በመተግበር ተጠያቂነትን ማስፈን ያስፈልጋል። አራተኛው መልካም ለሰሩት እውቅና መስጠት በጽዳትና ካይ ጥበቃ ዘርፍ መልካም ለሰሩ ግለሰቦች፣ ቤተሰቦች፣ ማህበረሰቦች እና ተቋማት እውቅና መስጠት አስፈላጊ ነው። ባለፉት ሰባት ዓመታት በዘርፉ በርካታ ለውጦች መምጣታቸውን ያወሱት አቶ አደም ፋራህ ይህ ንቅናቄ ዳር እንዲደርስ የጋራ ርብርብ ይጠይቃልም ሲሉ አሳስበዋል። ስለሆነም መላው የሀገራችን ህዝብ ጤናማና ምርታማ ትውልድ ለመፍጠርና ሀገራዊ ክብርን ለመጎናጸፍ የሚያስችለንን ጽዱ ኢትዮጵያን የመፍጠር መሻታችንን ለማሳካት የድርሻችሁን እንድትወጡ ጥሪዬን አቀርባለሁ። በተለይም በየደረጃው ያላቸው አመራሮች እንደ ግለሰብም ሆነ እንደ ተቋም ግንባር ቀደም በመሆን ለሌሎች አርአያ እንድትሆኑ አደራ ማለት እፈልጋለሁ።